ቆያንዴ እንዳታሳልፉት ሙስሊሞች፣ ይህ ቪዲዮ ለሁላችን እጅግ አስፈላጊ ነውና እስከ መጨረሻ ኮፒሊንግ ሼር እያደርጋችሁ ተከታተሉኝ። በትላንትና ለት ባህድያ ዞን አራት ሰዎች በአንድ ቀን ሻሃዳን ይዘው እስልምናን ተቀበሉ ብያችሁ ነበር። ነገር ግን ከዛ በኋላ ከስፍራው እየደረሰኝ ያሉ መረጃዎች እጅግ በጣም የሚያሳዝኑ ናቸው። እዚህ በምስሉ ላይ እንደምትመለከቱት እጅግ በጣም ትርምሶችና አላግባብ የሙስሊም እህት ወንድሞቻችን ላይ ስቃይ የታወጀባቸው መሆኑን እየሰማ እንገኛለን። ምክንያቱ ደግሞ በመስጊድ አጠገብ ላይ ቸርች ካልገነባም ብለው ግርግር ፈጥረው መስጊድ አጠገብ ቸርች አይሰራም በሚል የተነሳው ግርግር ሙስሊሞችን ክፉኛ እንዲጎዱ እና የሙስሊም ንብረት እንዲዘርፍ እንዲወድም ሆኗል። የሚገርመው ነገር ይህ ውዝግብ የተጀመረው ዛሬ አይደለም። ሁለት አመት ሙሉ በዚህ ጉዳይ ላይ እየተከራከሩ የነበረ ቢሆንም መንግስት ግን መስጊድ አጠገብ ቸርች መገንባት አይቻልም ብሎ ከልክሏቸው ነበረ። እነሱ ግን በማን አለብኝነት እጅግ በጣም በሚያሳፍር ሁኔታ ዱላ ይዘው እየመጡ ሙስሊም ወንድሞቻችንና እህቶቻችን ላይ ትላልቅ ጥቃቶችን እየሰነዘሩ ይገኛል። ሙስሊም ሆናችሁ በሙሉ ይህ ቪዲዮ በደንብ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ የሚመለከተው ጋር አደርሱ። ይህ ድርጊት በአስቸኳይ እንዲቆም መደረግ አለበት። በደንብ ሼር ይደረግ። በሀድያ ዞን ሙስሊሞችና መስጂድ ባለበት ቦታ ላይ ቤተክርስቲያን እየሰረን ሙስሊሞችን እናስከፍራለን መስጂድንም እናስፈርሳለን ብሎ የተነሱ አካላቶች ዛሬም በመስጂድ ተገብ ላይ ቤተክርስቲያን ካልሰረን ብሎ የተነሱ አካላቶች በዚህ መልኩ ሙስሊሞችን ለመደብደብ ቆርጦ ተነስተዋሉ ማለት ነው። ተሳክቶላቸው ሙስሊሞችን መጥተዋሉ፣ አቁስለዋሉ፣ አዘርፈዋሉም ራሱ ማለት ይህንን ቪዲዮ ሼርና ሪፖስት ኮፒሊንግ በማድረግ እንዲተባበሩኝ በአክብሮት እጠይቃለሁ። በሀድያ ዞን ሆሳና ከተማ አምቼ ጎደ ቀበሌ በዩኒቨርስቲ አጠገብ ላይ በተሰራው መስጂድ ላይ ቤተክርስቲያን እንሰራለን ብሎ የዛሬ ሁለት አመት ተንቀሳቅሰው ነበር። መንግስት የኢትዮጵያ ሕገ መንግስትን አይፈቅድም በማለት ቸርች እንዳይሰራ አግዷቸው ነበር። ዛሬ ግን ምንም አይነት መንግስት ምንም ያለለበት ምንም ውሳኔ ባልሰጠበት ሁኔታ ላይ ከመንግስት ኃይል ጭምር እገዛ በማግኘት መስጂድ አጠገብ ላይ ቤተክርስቲያን ሰርተን መስጂድ እናስፈርሳለን ብሎ በዚህ መልኩ ተነስቶ ሙስሊሞች ለመከልከል ሲነሱ፣ መብታቸውን ለመጠየቅ ሲነሱ ሙስሊሞችን ደብድበው አቁስለዋል። ሱቁን ላዘርፈዋለሁ። ሙስሊሞች ከተማ ላይ እንዳይንቀሳቀሱላ ላ ተደርጓል። የከተማ ወንበዴና ዱርዬ የተሰበሰበ ሙስሊሞች ሱቅ እየተዘረፈ ነው ያለ በሳት ማለት አዲዋ ዘመን ውስጥ ላይ ሙስሊሞች ላይ የሚሰራ በድል ብዙ ጊዜ አውርተናል። መፍትሄ ያጠ ነገር ነው። አባት ወይም መሪ ሀያ የሚል የሃይማኖት አባት የሌለ ሆን ተደርገናል። በመሰረቱ ማለት ከዚህ በፊት አና ሌሞ ላይ አና ሌሞ ራዶ ቀበሌ ላይ መስጂድ ባለበት ቦታ ላይ ቤተክርስቲያን እንሰራለን ብሎ የተነሱ አካላት በጊዜ የተገደበ ቢሆንም ዛሬ ላይ ግን ሙስሊሞች ከባድ ወጪ እያወጡ ይገኛሉ። በዛ ዙሪያ ላይ ማለት ነው። በመንግስት እየተካሰሱ መንግስት በአንድ ቃሉ ካል ሊያዘጋ የሚችለው ህገ መንግስቱን በጣጸፍበት መልኩ ነሱ ለመስራት የተንቀሳቀሱ መሆኑን እያወቀ ሙስሊሞች እንድንገላተቱ እስከዚሆን እስከ ክልል እንዲንቀሳቀሱ አድርጓሉ ማለት ነው። በተለያዩ ቦታ ላይ መስጂድ ባለበት ቦታ ላይ ቤተክርስቲያን ሰርተን እናስፈርሳለን በማለት ተደራጅቶ መንግስት ሰራተኛ ነን የሚሉት በሙሉ ፕሮቴስታንቶች ፓስተሮች ናቸው። ዛሬም ሆሳና ከተማ ላይ ሙስሊሞችን እያጨፈጨፉ እያዘረፉ እያስገደሉ ያሉትም ህግ አስከባሪ ነን የሚሉትን ጭምር ነው። አንድ ቪዲዮ ላሰማችሁ። አፄ ሚኒሊክ ደብዳቤ ጻፉ ለቅዱስ ጊዮርጊስ። ይህ በታሪክ የተጻፈ ደብዳቤ ጻፉ። ጦርነቱ ዛሬ በዚህ ሰዓት ተጀምሮ ዛሬውኑ እንዲያልቅ የጦሩን መሪ አንተ እንድትሆን አደራ ብለው ደብዳቤ ጽፈው ለምስኪኑ ታቦት አክብሮ ለሄደው ከአንድ ሰጡት። ዛሬ በአራዳው ጊዮርጊስ ቅዱስ ጊዮርጊስ የሚከበርበት ዋናው ምክንያት ጦርነቱን ስለመራ ለንጉሱ አማላጅ ስለሆነ ጣሊያኖችን ስለመሰከሩ በጦርነት ውስጥ ያስቸገረን ያሸነፈን መልኩ እኛን የሚመስል በፈረስ ላይ የነበረ ወጣት ነው ድል የመታል ብለው መስክረዋል። ታሪክ ጻፍ ጽፈዋል። ስለዚህ ቅዱስ ጊዮርጊስ ነው የተዋጋልን። እሺ፣ ሰማችሁት አይደል? እኛ በስፋት የምናውቀው እስከ ዛሬም ስናወራ የቆየ ነው፣ አድዋ የጥቁሮች ድል ነው፣ የአፍሪካውያን ድል ነው እንላለን። ምክንያቱም አፍሪካውያን ታግለው ወራሪ ነጮችን ያባረሩበት ደማቸውን አፍስሰው አጥንታቸውን ከስክሰው በመስዋዕትነት ለሌሎች አፍሪካውያን ታጋዮች ጭምር ምሳሌ የሆኑበት አጋጣሚ ነው ብለን ነው የምናስበው አሁን ያየናቸው የሃይማኖት አስተማሪ እና ሌሎችም በርካታ አስተማሪዎች ደግሞ የሚነግሩን ጦርነቱን ያሸነፈው ሰማዕቱ ጊዮርጊስ እንደሆነ ጦርነቱን የመራውም ሰማዕቱ ጊዮርጊስ እንደሆነ ሙሉ በሙሉ ክሬዲቱን የሚወስደው እሱ እንደሆነ ነው ሰማዕቱ ጊዮርጊስ ደግሞ እንደሚታወቀው የግሪክ ወይም የሮማ ተወላጅ እንደሆነ ነው በታሪክ የሚታወቀው። ስለዚህ ሙሉ በሙሉ ድሉ ለነጭ ተሰጠ ማለት ነው። ምክንያቱም ጦርነቱንም የመራው እሱ ከሆነ ጦርነቱንም እንትን ያለ ምኒልክ ራሱ የሚመሰገኑበት ምክንያት አይኖርም ማለት ነው አይደል? በዛ ስሌት ስናየው ይሄ ያካሄድ ግን ይጠቅመናለኝ ነው እኛ አድዋን ለበላ ጥቁር ህዝቦች ኢንስፓይሬሽን የፈጠረ የሚያስደስት የበለጠ ለትግል የሚያነሳሳ እንትን የፈጠረ ነው ብለን ነው። ብዙ አፍሪካውያንም እንደዛ ያስባሉ እና እንዲህ አይነት ትርክቶችን መጠቀም ሙሉ በሙሉ ስለ አድዋ ስናወራው የኖርነውን ትርክት የሚያፈርስ እና ለተቀባይነቱም ፈተና የሚፈጥር ነው። በአንድ በኩል ወደ አንድ ሃይማኖት ማስጠጋት ራሱ አንድ ቻሌንጅ ነው። ሁለተኛ ደግሞ ድሉም በሙሉ ለአንድ ነጭ ተሰጠ ሲባል ልክ አይደለም። እንደው ጣሊያኖቹ እራሳቸው ያሸነፋቸው ሰማዕቱ ጊዮርጊስ እንደሆነ ያውቃሉ፣ ይህንንም ተናግረዋል ብለዋል። እንግዲህ የታሪክ ምንጭም ጠይቃለን። ብዙ ጊዜ ኢትዮጵያ ላይ ነው እየተባለ የሚወሩ ብዙ ተረት ተረቶችን ሰምተናል። እና እሺ እንበልና ጣሊያኖቹ እንዲህ አይነት ትርክ ተጠቀሙ እንበል። ለእኔ የሚያሳየኝ ጣሊያኖች በአፍሪካዊ በጥቁር ኃይል መሸነፋቸው እጅግ አንገብግቧቸው አይ በቃ የተሸነፍነው እኮ በጥቁሮቹ ሳይሆን በጣም ያስቸገርን ሰማዕቱ ጊዮርጊስ ነው ብለው ወደ ነጭ ግለሰብ ከወሰዱት ሙሉ በሙሉ ትርክቱን እኔ እንደው የሚጠቅመው ለነሱ ይመስለኛል። ምክንያቱም ቢያንስ ጥቁር አላሸነፈንም፣ በቃ ያሸነፈን ጥቁር አይደለም የሚል ማጽናኛ ወይም ሕመሙን መቀነሻ አገኙ ማለት ነው። በወቅቱ እንግዲህ በሮማ ጋዜጦች ላይ ምኖች ላይ በሀገራቸው ብዙ ይወቀሱ እንደነበር ሰምተናል። ከዛ አንጻር ምናልባት ይሄ ትርክት ሊረዳው የሚችለው እንደው ጣሊያኖች እውነትም ብለውት ከሆነ የነሱ ጸሐፊዎች ይሄ ትርክት የሚረዳው ጥቁር አላሸነፈንም የሚል እይታ ለመፍጠር ነው ለምን በዚህ መልኩ በዓሉን ሙሉ በሙሉ ግርማ ሞገሱን መቀማት አስፈለገ? ለምንስ ለአፍሪካ እና ለመላው ጥቁር ህዝቦች የሚሰጠውን ተምሳሌታዊነት መቀነስ አስፈለገ የሚለውን ማሰብ ይገባል። ምናልባት የኦርቶዶክስ እምነት ተከታዮች ሰማዕቱ ጊዮርጊስን እንደ ቅዱስ ሊያዩት ይችላሉ። መብት ነው፣ እምነት ነው። ሌሎች ኢትዮጵያውያን እና ሌሎች አፍሪካውያን ግን ሰማያዊቱ ጊዮርጊስን የሚያዩበት እይታ ያ አይደለም። ስለዚህ ሙሉ በሙሉ የበዓሉን የድሉን ክሬዲት ወስዶ በእምነት ጠርሙስ ውስጥ መጨመር ትክክል አይደለም። የጥቁሮች ኩራት የምንልበትም አፍ አይኖረንም ከዚህ በኋላ አይ ያሸነፍ ነው እኮ ሙሉ በሙሉ አንድ የግሪክ ወይም የሮማ ተወላጅ የነበረ ሰማዕት ስለመራው ነው። እንግዲህ ሰማዕቱ ጊዮርጊስ ያለው ከእምነት ጋር የተያዘው ፓርቲ ያለው ኦርቶዶክሶች ብቻ ነው። ምክንያቱም ሌላው ሰው ከዛ ጋር ራሱን ሊያያይዝ የሚችልበት ምክንያት የለም እና ሎጂካል ሆነም ካሰብን እንዲህ አይነት ትርክቶች ሙሉ በሙሉ የበዓሉን ግርማ ሞገስ የሚነጥቁ ናቸው እና ትክክል አይደሉም። ፌር ያልሆነ ያልተገባ ጥቅም ለማግኘት የሚደረግ መንደርደር ነው ብዬ ነው የማምነው። አመሰግናለሁ። እስላሞች ነቢይ ነው ይሉታል። ያን ነቢይ የሚሉትን እጅ አይቼዋለሁ፣ ሲወል ሲወል አይቼዋለሁ። ያየሁትን ደግሞ እራሱ እራሱ እየመሰከረው መጠጥ የሚፈቀደው ሁለት ይፈቀዳል። ደስ አይልም

በጣፋጭ አንደበቱ ምክር የሚለግሰንና የሚያስተምረን እንጂ ህልማየው እያለ እንደዚህ ጥላቻ የሚሰብከንና ጥራዝ ነጠቅ የሆነ አስተሳሰቡን እኛ ላይ መጫን የሚፈልግ ምንም አይነት ውስታዝ አላስተናገድንም። ሌላው ቢቀር እንኳን ለተወከሉበት ሃይማኖት፣ ለለበሱት ቢጫ ልብስ፣ ለደፉት ቆብ፣ ለደረሱበት ዕድሜና ላወጡት ነጭ ጸጉር እንኳን ትንሽ ክብር አይኖሩትም። በዚህ ንግግሩ መልካም የሆኑ ሰላማዊ ምዕመናትን ከማሸማቀቅና አንገት ከማስደፋት ውጭ እኛ ሙስሊሞች ሃይማኖታችንን አሳምረን የምናውቅ የምናመልከውን የምናል የምናውቅ ጠያቂ አንባቢ ህዝቦች በተግባርም ለጌታችን በቀን አምስት ጊዜ ግንባራችንን መሬት የምናስነካ እንጂ በተራ ተረት ተረትና አፈታሪክ እየተፈበረከልን ህልም አየሁልህ እየተባለን የምናመልቅ ተራዊ ሚዛን ሰፋሪዎች አይደለንም። እስልምና ማለት የህይወት መርህ የህይወታችን ማንዋል፣ የልጅነታችን የእድገታችን፣ የእርጅናችን፣ የሞታችንም ሆነ የቀጣይ ህይወታችን ታላቅ የሆነ መመሪያ እንጂ ጣፈጠኝና መረረኝ እያለን ያገኘነውን እያነሳን ሌላውን የምንጥልበት ተራ የሰርግ ቡፌ አይደለም። ምን ይባላል? በዚህ ዕድሜ ለህፃናት ተረት ተረትነት እንኳን ብቁ ያልሆነ እንደዚህ አይነት ተራ ፈታሪክ ተራ አሉባልታ ማውራት ረሱል ስለ ላሁ ሌ ወሰለም ስለ እናንተ ስለ ክርስቲያን ቄሶች አንዳችን መጥፎ ቃል አላስተማሩንም። ከእናንተ ጋር በመልካም እንድንጎዳኛችሁ እንጂ በፍጹም መጥፎ እንድናደርግባችሁ ስለ እናንተ መጥፎ እንዲሰማን አላደረጉንም። እናንተ ግን ስለሳችሁ የምታወሩት በዚህ እድሜ ደረጃ ላይ፣ በዚህ ኃላፊነት ደረጃ ላይ፣ በዚህ መታመን ደረጃ ላይ ደርሳችሁ ከልጅነት እንኳን የማይጠበቅ የውሸት ነው ተብሎ እንኳን የማይነገር ታሪክ ስትናገሩ፣ ለምዕመኖቻችሁ ቅንጣት ታክል እንኳን ክብር እንደሌላችሁ ተሰማን እንጂ እኛ በሃይማኖታችን ጥርጥር የማናውቅ ስናምን አይናችንን ጨፍነን ልባችንን ሰተን ከልባችን ያመንን የዘመናችን አማኝ ፍጥረቶች እንጂ በአፈ ታሪክ ወላዋያዎች አይደለንም። ለካ ማስተዋል በጭንቅላት በአቅል እንጂ በእድሜ አይደለም። ነጭ ጸጉር ማውጣት አንቱ ለመባል ለመከበር ብቁ አለመሆኑን እድሜ ጸጋ ነው ለመባል ራሱ አስተውሎት ወሳኝ መሆኑን ከእርሶ ተመልክተናል። ከዚህ ኢንተርቪው በኋላ ወደ ቤቱ ተመልሰው ሲገቡ በተናገሩት ነገር፣ በዋሹት ውሸት፣ ያለ ዕድሜው በቀጠፉት ቅጥፈት መልሰው እርሶ እንደሚያፍሩበት እርግጠኞች ሆነን ለተወከሉበት ሃይማኖት ፍጹም የማይመጥን ተራ አልባልታ ሲያወሩ ሰምተን አዝነናል እና ልብ በአርባ ዓመት ይገኛል ቢልም የእኛ ማህበረሰብ፣ እርሱ ግን በዚህ እድሜት እንኳን ያገኙት መስሎ አልተሰማንም። እና ልብ ይሰጡት ዘንድ ተመኝተን አልፈናል። ወሰላም አለይኩም አታታሉ። አባታችን ትክክል ነው የተናገሩት። በጉልበት ነው ይቅርታ ያስጠየቃቸዋቸው። በጉልበት በጉልበት በጉልበት ነው እመሰክራለሁ። አባታችን ትክክል ናቸው። ከጎናቸው ቆማል። ስሰድበኛል። ከስድብ አታልፉ ሀቅ ግን እሳቸው ጋር አለ። የክርስቶስን ቤዝነት ለመጀመሪያ ጊዜ በድፍረት የተናገሩ አባት አቡ አባ አቡነ ገብርኤል ይባላሉ። በድፍረት የተናገሩ ሊሰቀሉ፣ ኦልሞስት የተፈረደባቸው ሊሰቀሉ ስል፣ ስድባቸው የተሰደቡ ስድብ አን አግኝተው ቢገሏቸውም ደስ የሚላቸው ሰዎች አሉ። ያሳደዷቸው አሉ። ልክ ክርስቶስ እንደተሳደደው እኚህን አባት ማሳደድ ተጀመረ። ስለዚህ አባታችን ልክ ናቸው።